እንግዲህ ከቪዲዮ ትንሽ ጣፋ ብዬ ነበረ። ዛሬም እንግዲህ እንደተለመደው እናንተን ያስተምራል ያልኩትን ቪዲዮ ይዤላችሁ መጥቻለሁኝ። እንግዲህ በተደጋጋሚ ይህን ነገር ትሰሪዋለሽ ይሳል ብላችሁ ብትጠይቁት ትችላላችሁ። አሁን በተደጋጋሚ ሰሩዋለሁ። ምክንያቱም ሳውዲ አረቢያ ምግብ እኔ ደስ የሚለኝም ስበላውም የሚጥመኝ ወይንም ያኔ በቃ መስራትም ደስ የሚለኝ ይሄ ነው ማለት ነው። እንግዲህ እንደነገርኳችሁ በቅርብ ነውና ልጅ እያገባችሁ እንግዲህ እንግዲያ ወይንም አማች ሲመጣ ወረጋይና ወይንም መሀሸይ ነው ማለት ነው፣ ለአማች የሚቀረበው። ነገ ልጃችን ጎራ ልትል ከባሏ ጋር፣ ዛሬ እንግዲህ እስኪ ልስራ አላት፣ ልጅ ነው ማለት ነው። ሁላችሁም ላይክ፣ ሼር፣ ሰብስክራይብ እያረጋችሁ አዲስ ይሆናችሁ ቤተሰቦቼ። በላይክ በሼር አበረታቱኝ። የምር ይህን ስራ መቼም ያው ደክማል ግን ለእናንተ ምንም የማልሆነው ነገር ስለ ለለኝ ነው። አጠር አድርጌ አቀርብላችኋለሁ። እንደ ተለመደው አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድና የተከበራችሁ ውድ የቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ? እኔ ሰላም ነኝ። የእናንተም ሰላም በዚህ ትርፍ ይበልብያላችሁበት አህለን ወሰህለን አዲስ ሆናችሁ ለቤት ሰብስክራይብ ኮሜንት በማስቀመጥ ቤተሰቦች ላይክ ሼር እያደረጋችሁ ግቡ። እንግዲህ እንደ ተለመደው ዛሬም ከቪዲዮ ቆይቻለሁ። የምር ከለቀኩ ቪዲዮ 15 ቀን ይሆነኛል፣ እርግጠኛ ነው። ባለፈው ብቻ ያው እራት ዝም ብዬ ቪዲዮ እየበላሁ ቃር ጨላችሁ ነበር እንደዚህ ግን ከሰራው ቆይቻለሁ ዛሬ ይዤላችሁ የመጣሁት እንደምታዩት የማህሺ አሰራር ነው ወይንም በጥቅል ጎመን የሚሰራ ሩዝ ጋር አታክልት ጋር ማለት ነው ዛሬ እስኪ ያው አደበላ ለቅዋለሁ ሁሉንም ግን እነግራችኋለሁ ማለት ነው ከአሁን በፊትም ነግራችኋለሁ፣ ድጋሚ ዛሬም ደግሞ እንገራችሁ። እንደምታውቁት ይሄ ሩዝ የሀገር ውስጥ ሩዝ ነው፣ የውጭ ሩዝ ሳይሆን የሀገር ውስጥ ሩዝ ወይንም በአረቦቹ ሩዝ መስሪ ይሉታል፣ ይሄ ማለት ነው። ከዛ በደንብ አርጌ አጠቤ ዘፍዘፌ፣ እንግዲህ አጠንፈፌ በወንፊት ነው ማለት ነው። እንግዲህ ይሄ ቀጣጥሩ የምታውቁት ደግሞ፣ እንግዲህ በሀገራችንና አላውቀውም፣ በዚህ ሀገር ግን ኩስበራ በቅዱንስ ነው ከዛ ቀይ ሽንኩርት፣ ነጭ ሽንኩርት፣ ቲማቲም በደንብ አድርጌ ፈጭቼ ጨምሬበታለው። ቲማቲም ደግሞ እንደምታውቁት ይሄ በእጄ ቆራርጬ ነው ማለት ነው። ከዛ ቅመም ደግሞ ፍልፍል፣ አሶት፣ ከሙን፣ ባህራት፣ ካሬ ባህራት፣ ሙሸከል፣ ከዛ ላይሞን ምልህ፣ ላይሞን ማለት ነው። ከዛ እንደገና የሰንቦሳ ቅመም ይባላል ራሱን የቻለ ያንን፣ ከዛ ዘይት ዘይቱን አድርጌያለሁ። ይሄ ሁሉ መቼም ያው ይሄ ይሄ ነው ብዬ ባላሳያችሁም ከነገርኳችሁ ታውቁታላችሁ ማለት ነው። እና እንደዚህ አድርጌ አዴ በላልቄ ከዛ ማጅ ወይንም መረቃት ማጅ ነው የሚባለው በሀገራችን አላውቅም ብቻ ያን ያኔ አንድ ቲቱን ካርቶን ሁለት አባ የሚይዘውን ያንን ጨምሬበታለሁ ከዛ እንግዲህ በዚህ መልኩ በደንብ አድርጌ ማስየዋለሁ ወይንም አዴ በላልቄዋለሁ ማለት ነው። ከዛ ትንሽዬ ደግሞ ማርማር እንዲል ድብስ ሩማን ይባላል ድብስ ሩባን የማያውቅ የለም ያን ጨምሬበታለሁ ማለት ነው። ከዛ ጨው ያው የተለመደ ጨው ግዴታ ስለሆነ እየቀመሳችሁ ማለት ነው። እንደዚህ አድርጌ በዚህ መልኩ አዲበላ ልቀዋለሁ። አሁን ደግሞ እየጠቀለልኩ አሳያችኋለሁ። እዚህ ጋ ድንች ልጨ ቆራርጫዋለሁ። እንደዚህ አድርጌ እዚህ ላይ ነው የማደርገው ማለት ነው። እየጠቀለልኩኝ አሻን ዲስቱ እንዲያይዝብኝ ማለት ነው። ይህንን ቢይዘውም ችግር የለውም ስለማይበላ ማለት ነው። እዚህ ጋ እንደምታዩት ኩሳ ወይንም ቅል ነው የሚባለው አይዲው ነው። እንግዲህ እንግሊዘኛው ሂድ ይልሃል። ይሄ ደግሞ ጥቅል ጎመን ነው ወይንም መልፎፍ ይባላል በሀገር ይሄ ማለት ነው። እና እንግዲህ እንደምታውት ይሄ ያው ጥቅል ጎመን ነው ብያችኋለሁ። እዚህ ጋር ያው እንደዚህ የረኩ የምጠቀልልበት ቲፕሲ ነው ያለው ይሄ ቀላቀሉ መጀመሪያ ይሆናል። ከዛ ቀጣይ ነው ማለት ነው ይሄ የሚሆነው እንደምታውት ታጥቦ ነው ተጠንፍፎ ወንፊት ላይ ያለው ማለት ነው ታች ውሃው የሚንጠፈጥፍበት እንደዚህ አድርገዋለሁ። አሁን አብረን እንጠቅልል ማለት ነው ቀፈዛቻችንን ለብሰን ወይንም ጓንታችንን ትንሽ ጠቅል ዜና ስናቴ እንዴት ነው ነገሩ? እስ ይታያል ብዬስባለሁ ሳ ይታያ። አሁን እንግዲህ ተከተሉ እሺ፣ በደንብ ማለት ነው። ፋጢና ከጊጃ እንዴት ነው የምንሰራው እያላችሁ ለምትቸገሩ እህቶቼ፣ እንደዚህ አድርጌ እንግዲህ እየጠቀለኩ እየሰራሁ እንዲ በደንብ ማለት ነው። ለእናንተ እመጣለሁ ማለት ነው እንጂ ምን አይነት ኪስ ይጠቀልላል

እየገቡ ነው። ለምዲው ታልኮ እነሱ እናንተም ለምዲያችሁ ታላሪ የማይለመድ የለም ተለምዷል ማለት ነው። እስቲ እንግዲህ ተጠቃላለለና ደግሞ አሳያችኋለሁ። አባይቢ የምር አልተመቸኝም። ያኔ ዝም ብሎ ነው እንጂ የሚቆጥረው እያያችሁታ የለም። ተጠቃሉ ካሜራማን ለዝም ስለሚያስፈልግ ምን ታረጉታላችሁ? እንግዲህ ለጊዜው ካሜራማን የለኝም። ቀጣይ ካሜራማን ይመጣል ብዬ አስባለሁ። እንግዲህ ጠብቁ። በቅርቡ ኢትዮ ስገባ ናይ በይቲ ስገባ ገባ ካሜራማን አዘጋጅ አለሁኝ እንጂ አሁን ላይ አተሳካልኝ። ዘድዋ አተሳካልሽ ማለት እንዲ ምር አተሳካልኝ። ብጠቅለልና አሳያችኋለሁ፣ ባይቢ ጠብቁ። እና ኩሳውን በዚህ መልኩ እየጠቀለልኩ ነው ማለት ነው። አሁን ስለማይመቸኝ ልጨርስና አሳያችኋለሁ። ጥቅላላውም ማለት ነው። እንግዲህ ቤተሰብ በዚህ መልኩ ጨርሻለሁ ማለት ነው። እንደምታውቁት ሳትቀላለል ተጣላላቸው፣ ተጣላላችሁ። ይሄው እጅም ገና አለቀቀም ማለት ነው። ያው ስጠቀልል ያላሳየኋችሁ ሀባይቢ፣ እንደሚታወቀው ካሜራ የሚይዝ ያስፈልገው ምን ለናንተ ነግራችሁ ለዛ ነው ይሄ ደግሞ እንግዲህ የቆራረኩበት አጫጭር ስለሆነ እንደዚህ ሀርጌላው ላይ አረበረኩበታለሁ ማለት ነው። እና በጣም ምርጥ አድርጌ ነው ወላይ የምታው የተለቃቀረበት ማለት ነው። ራሴ ማካብር ሳይሆን በጣም ነው መጠቅለል የምችለውና እንደምታት እንግዲህ በዚህ መልኩ አሳምሬ ጠቅለል የላላለሁ። ለመዲያማ አክሪቡ ነገ ተጠርታችኋል፣ ሁልሽም አዲያሚ ማለት ነው። እንዲህ ማንሰርቶ ማን ይቀራል? ማን ነው ሰርቶ ማን የሰራው፣ ማን ሳይበላ ይቀራልና ተጠርታችኋል ነው ቶል እየበላችሁ ማለት ነው። በነገራችን ላይ ወላሂ በጣም ነው የምወደው ይሄ ማለት ነው። በጣም ስጋ ከምበላ ይሄ ይሄን ቢሰጡኝ ነው የምመርጠውና የምታዩት እንግዲህ በዚህ በሚያምር ሁኔታ አድርጌ ሰርቼላታለሁ። ያው እንግዲህ ነው የሰራሁት ነገ ግን እሷ ትመሰገናለች ማለት ነው። የምር አማቻችን እንግዲህ እጅሁ ይባረክ ያአመ ይላታል። የሰራሁት እኮ እኔ ነኝ የደከምኩት እኔ ነኝ፣ ግን የሚመረቀው ወይንም ይጠባል የሚባለው እሷናት ማለት ነው። እሷናት እንኳ አትልም እኮ ሰራተኛ ይናት እኮ አትልም። የምር ሻሂ እንኳ እስቲል ሰርታችሁ እንዲሁ የምር ብዙዎቻችሁ መቼም ይሄ ታውቃላችሁ። እና እስቲል ምግብ ማን ነው ሻሂ ሰርታችሁ ሲወስዱ እነሱ ምንድን ነው የሚሉት? የምር ሰርቼ መጣሁ ሻሂ እኮ ነው የሚሉት። በጣም ነው የሚያናዩት፣ ስራህን ማለት ነው። እና እንግዲህ እኔ በሰራሁት እሷ ትመሰገናለኝ ማለት ነው። ይሁን ለበጎ ነው። እንግዲህ እኔም አንድ ቀን እንግዲህ ከቤቴ እግሬን ዘርገ ሀርጌ ፏፈሽ አድርጌ ሰርቼ እንግዲህ ከበዴንም እማ በላ ያረገኛል ማለት ነው። ሰምታችኋል። ዜድ ከበዴ ቴሪ እያላችሁ ነበር ባለፈው። እንግዲህ ለከበዴ የጓጓችሁ ደግሞ ከበዴን ማየት የፈለጋችሁ ወይም ከበዴን እንዲያመጣላችሁ የፈለጋችሁ ካላችሁ አስር ሺህ ሰብስክራይብ ሙሉኝና አመጠዋለሁ። እኔ ለእናንተ የማልሆነው ነገር የለም። ካላለ ካላለ ከሀብታም ተበድሬ ቢሆን እገዛለሁ ማለት ነው። ገባችሁ? እና አረጉ የፈላ ከሀብታም ተበድሬ ደስ ይላል። አልሙሄም እና የዛሬው ስራዬ እንግዲህ ወይም የዛሬ ብሎጌ ቪዲዮ ይህንን ይመስል ነበረ። የምር በጣም ደስ እያለ ነው የሰራሁት፣ ምክንያቱም በጣም ነው ይህንን ምግብ መስራት የምፈልገው የምወደው ማሻን ለመብላት ለራሴ ስል ነው እንጂ ለሷ ስል አይደለም፣ ስራህን የሰራሁት ግን ቢሆንም፣ ያው እንግዲህ እኮ እኔ የሚደርሰኝ ታውቃላችሁ ሁለት ሶስት ፍሬ ነው የሚደርሰኝ፣ ግን ቢሆንም ያው እንደው ከማጣት እቀምሰዋለሁ እንኳን ማለት ነውና ለዛ ነው። ቀጣይ ቪዲዮ ምን ልስራላችሁ? እስኪ የምር እኔ አሁንስ እንዶ አይዲያውም ጠፋብኝ። ወዴት ልሂድ? አረው ፍትህ አሁንስ ሰላቸኝ ወላሂ። እና እኔ እንጃ ሳውዲ አረቢያ ተሆኖ ወይንም ሰው ሀገር ተሆኖ እንዴት ተብሎ ቪዲዮ እንደሚሰራ አላውቅም። ወይትም ወይትም እንደማመጣው አላውቅም። ስራ አሁን ላይ ሰሞኑን የጠፋሁት ለዛ ነው። ምግብም መስራት አቆሚያለሁ። ምክንያቱም በጣም እያመመኝ ስለሆነ አሁን ላይ ምግብ መስራት አልችልም። ይህንንም ያው ያው ስላስፈለገኝ እንደገና ደግሞ አማቻችን ሊመጣ ነው ምናምን ስትል ያው አፎጥታ ስሪ ያላለችኝም ግን እንዲሰራላት ትፈልጋለች፣ እንደሚያመኝም ስለምታውቅ ብዙ ጊዜ መቆም ስለማልችል ያው ልስራላት ብዬ አፋ ባታወጣም የሰራሁ ማለት ነው። እና ዱአና ጸሎት አድርጉልኝ፣ በሰላም ለሀገሬ እንዲያበቃኝ፣ ሁሉም ነገር እንዲስተካከልልኝ፣ ለሁላችሁም አላህ ያስተካክልላችሁ፣ ምኞቴ ዱአዬ ነው። እና ቀጣይ ቪዲዮ እስከመመጣላችሁ ድረስ ሰላም ሁኑልኝ፣ ሰላም ቆዩልኝ፣ ሀባይቢ እወዳችኋለሁ። አበረታቱ፣ ላይክ ሸር እያደረጋችሁ በሌላ ብሎግ እስከምመለስ ሰላም ሁኑ። ባይ ባይ።